ቡቡ ምልል ነው። ሀይሚ ሰው ያስፈልጋታል። በዚህ ሰዓት ከአንተ በላይ ለሷ የሚያስፈልግ ሰው የለም። ብሩኬም በጣም የሆነ እንደ ጓደኛ ስመክርህ ብትረጋጋና ብታዳምጣት እሷንም ይሆናል አይደለ? ምክንያቷን እንኳን ማንም ሰው ሊሰማት አልፈለገም ይመስለኛል። ሰላም ሰላም ሰላም፣ እንዴት ናችሁ የእኛ ውድ ቤተሰቦች? እኛ ደህና ነን፣ እግዚአብሔር ይመስገን። ፍጽ እንዴት ናችሁ ውድ ቤተሰቦቻችን? የኛ ውድ አክባሪ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ያው እኔና ሚኪ መተናል። የመጣንበት ምክንያት ታውቁታላችሁ። ይሄ ነው፣ ይሄ ነው አንልም። ትናንትም ከትናንት ወዲያም ከዛ በፊትም እየተፈጠረ ያለውን ነገር አይታችኋል። ላይክ በጣም ብዙ ሰውም እያወራችሁን ነው። በቃ አላደለ ይከብዳል። ብቻ ግን አንዳንድ ነገሮች እኛ ሳናስብ የምናደርጋቸው ነገሮች አሉ እንዲህ ይፈጠራሉ እንዲህ ይሆናሉ ብለን ሳናስብ ብዙ ነገር አድርገናል። ትናንትናም ያንን ነገር ጠብቀን አልነበረም። ላይክ እኛ አሪፍ ነገር ይፈጠራል ብለን አስበን ጥሩ ነገር እንፈጥራለን ብለን አስበን ነበረ። ያንንም ፕሮግራም አዘጋጅተን የነበረው የሃይሚን 250 ሺህ ተሰብስበን ልናከበር የነበረው በቃ መሀላቸው ላይ ያለውን ክፍተት ቢያንስ እንኳን በዛች ቀን የደስታቸው ቀን ነው ብለን አስበን ላይ ከዛ በፊትም እንደዚህ አይነት ነገር ተፈጥሯል። ለልደቷም ምናምን እንደዚህ አይነት ነገር ተፈጥሯል። ብቻ ይከብዳል፣ ይደብራል። አንዳንዴ ደግሞ ቆም ብለን ስናስበው እኛ የሚያደረግነው ነገር ልክ እንዳልነበረ ገብቶናል። ደግሞ የማይቻል ነገር ሆነብን። ብሩኬ ሳይኖር የእሷን ሁለት መቶ ሃምሳ ሺ እንዴት ብለን ልናከብረው እንችላለን? ይከብዳል። ያለ ብሩኬ፣ አብረው ነው እዚህ ደረጃ የደረሱት ብዙ ለፍተው ብዙ ጥረው። ብዙ ስድብን፣ ብዙ እንትን አሳልፎ የመጡት አብረው ነው እና ያለ ብሩኬ ደግሞ ያንን ነገር ማድረግ አንችልም። ብሩኬ መኖር ነበረበት። ብሩኬ መጠራት ነበረበት። የሀይሚ ደስታ የሱን ደስታ ነው ብለን ነበርም ያስበኔ ነበረው እና አንድም በዛ መሀል ሚፍታም ነበር፣ ሄኖትም ነበረ። ይስማማሉ ብለን ነበረ። ግን ደግሞ ነገሩ እኛ እንዳሰብነው አይደለም፣ እየሄደ ያለው ወደ ሌላ ነገር ነው እየሄደ ያለውና እንዴት አድርገን ነገሩን መመለስ እንዳለብን አላውቅም። ብሩኬም በጣም የሆነ እንደ ጓደኛ ስመክርህ ብትረጋጋና ብታዳምጣት እሷንም ይሆናል አይደለ። ምክንያቷን እንኳን ማንም ሰው ሊሰማት አልፈለገም ይመስለኛል። ብትረጋጉና ሁለታችሁም ስለ ነገሩን ሊያስተካክለው የሚችለው ፍጹም መረጋጋት ብቻ ይመስለኛል። ማለት ዝም ብሎ መዋከብ ልክ አይመስለኝም። በየሁኔታው በሚፈጠረው ነገር ሁሉ ወከባ የሚሆን ከሆነ አስቸጋሪ ነው። እያየኸው ነው። በየቀኑ፣ በየጊዜው በቃ ወደ አላስፈላጊ ነገር እያመራ ነው ይሄ ነገር እና ሁለታቸውም ጋር ትንሽ መደማመጥ ይጎላል ብዬ አስባለሁ። ብቻ ምን የራሱ አይነት ሰው እየሆኑ እንዳለ ግራ ነው የሚገባው። ብሩኬም እንጃ አልተረጋጋም፣ ሀይሚም ነገሩ ላይ ችክ ብላለች። ብቻ ግን እንዴት ተደርጎም ነገሩን ማስተካከል እንደሚቻል ግራ ነው የሚያጋባው። ብትችሉና ብትረጋጉ ሁለታችሁም ተረጋግታችሁ ማውራት ባለባችሁ መንገድ አውርታችሁ ነገሩን ብታስተካክሉ ደስ ይለናል። እኛም በጣም ለእናንተ ይሄን ያክል የምንለፋው በጣም ስለምንወዳችሁ ስለምናከብራችሁ ነውና ተረጋግታችሁ፣ ያለውን ነገር ቆመ ብላችሁ እየተፈጠረ ያለውን ነገር ብታዩት ይደብራል። የሆነ ሰው ላይ ብታዩት ይሄ ነገር በጣም የሚያስጠላ ነገር ነውእና እናንተ ላይ ደግሞ ደርሶ እንደዚህ እንድትሆኑ አንፈልግም። በጣም ይደብራል። የሚገርም ደግሞ ይሄ ነገር በቃ እየተፈጠረ ያለበት ምክንያት ሁለቱም ጋር የኔነት ስሜት ስላለ ውስጡ ላይ መዋደድ አለ ውስጡ ላይ በጣም መዋደድ ያለ ያ ነገር ባይሆን ለምሳሌ እኛ ማኑዴሶ ሄደ መጣ ከማንም ጋር ሆነ ችግር አይኖርብን ሰው። እነዚህ ሰዎች ስለሚዋደዱ መሀከላቸው ላይ ጥሩ የኔነት ስሜት ስላለ ነው ይሄ ሁሉ ነገር እየተፈጠረ ያለው። ግን ያን የኔነት ስሜት ደግሞ ወደ ሀሳብ ወደ በቃ በሳል ሆኖ ነገሩን ተረጋግቶ ማሰብ፣ አሁን ወደፊትም ጠቃሚው ነገር የትኛውም ችግር ሲፈጠር መነጋገር፣ ተረጋግቶ ማሰብ ይመስለኛል። ብሩክ ጋር እና ሀይሚ ጋር ትንሽ የሀሳብ ልዩነት እያመጣ ያለው ቁጭ ብለው መነጋገር አለመቻላቸው ነው። ሁለቱም ምን አይነት ሰው መሰሉ? በቃ እልኸኞች ናቸው። የሆነ ተሸናፊ መሆን አይፈልጉም ሁለቱም ሁለቱም መሸነፍ የሚባለው ነገር በቃ አለ አይደለ። ልክ አሁን የተፈጠረው ነገር ባለፈው ሀይሚ ጋር የሆነ ሰው አግኝቶ ብሩኬ፣ እሱን እንኳን ሆነ አይደለ፣ መደማመጥ አልፈለጉም። ሀይሚም ነገሩን የምታውቀው ሀይሚ ናት፣ ብሩኬ አያውቀውም። ትንሽዬ ነግራው ይረዳኛል ብላ ነው የምታስበው። ግን ደግሞ አንዳንዴ እንደየትኛውም አይነት ሰው ሆነ ብታስበው ትንሽ ሊከብድም ይችላል ሊደብርም ይችላል ግን ደግሞ ስትነጋገር ነው ነገሩን ልታቆም እና እኔ ቢነጋገሩ ባይ ነኝ። የትኛውንም ነገር ተነጋግረው መፍታት የሚችሉበት መንገድ ተፈጥሮ ተነጋግረው ቢፈቱት ደስ ይለኛል። እና ቤተሰብም እናንተም የሆነ እናንተ መሐልም ልዩነት ባይኖር ይሆናል አይደለ እናንተ መሐል ልዩነት ሲኖር እነሱም ጋር ሰፊ ልዩነት ይፈጠራልና፣ አንድ ብትሆኑ እናንተም እናንተ ጋር መለያየት ባይኖር ሰላም ቢፈጠር እናንተም ጋር ደስ ይለናል። ላይክ እየተወያየን የተሻለ ነገር ማድረግ የምንችልበትን ነገር ፈጥረን የተሻለ ነገር ላይ ብንደርስ ደስ ይለኛል። እንዲህ ካልሆነ ደግሞ አንዳችን የሆነ ነገር እያደረግን አንዳችን የሆነን ሰው እየሰደብን የምትሰድቡን አላችሁ ያው ነገሩ ስላልገባችሁ ስለ ነገሩ እውቀቱ ስለሌላችሁ ይመስለኛል የምትሳደቡትም። ችግር የለም ያው አንዳንዴ የትኛውም ሰው ያጠፋል። ሁሉም ሰው ፍጹም አይደለም። የትኛውም ሰው ይሳሳታል፣ ያጠፋል። ከጥፋቱ ነው እና የሚማረው። የትኛውም ሰው ካልተነገረው ደግሞ ሊያውቅ አይችልም። ስትነግሩን ነው እኛ የምናውቀው። ትናንትና ባዘጋጀነውም ፕሮግራም አንዳንዶቻችሁ እየተናደዳችሁም አላችሁ፣ ደስ ያላችሁም አላችሁ። እየተናደዳችሁበት የራሳችሁ የሆነ ምክንያት አለ ላይክ ከዚህ በፊትም እንደዚህ አይነት ፕሮግራም ተዘጋጅቶ ሀይሚ የሀይሚ ልደት ተዘጋጅቶ ነው መሰለኝ እንደዚህ አይነት ችግር ተፈጥሯል። እና ይሆናል አይደለም ደስታዋን የማንፈልግ የሷ ደስታ የእኛ ደስታ የማይመስላችሁ ሰዎች አላችሁ። እኛ ደስታዋን ነበር ፈልገን እንደዚህ አይነት ፕሮግራም ያዘጋጀ ነው። ላይክ እንደዚህ አይነት ነገር እንዳይፈጠር ፈልገን ብሩኬንም ጠርተ ነው በግልጽ እንዲያወሩ ነበረ ፍላጎታችን ግን ደግሞ እነሱ ፍላጎታቸው ነው የእነሱ ፍላጎት ነው ሁለቱም መረጋጋት አልቻሉም ማውራት አልፈለጉም ቢያወሩና ቢነጋገሩ ደስ ይለናል አዎ ማለት ከሁለት አንዱ ጋር የሆነ የተሸናፊነት ስሜት ዝቅ ስንል ነው ይሁን ነገር ልናስተካከልና ጠርፍ የምንችለው ስለዚህ አንዱ ጋር እንኳን የሆነ ለአንድ ነገር እንኳን የተሸናፊነት ስሜት ቢኖር በጣም አሪፍ ቢሆን አታውቃለህ ነገሩ እሱ ያለንን ግንኙነት እያንዳንድን ነገር የምንጠብቀው በመሸነፍ ነው። ቢሆን ይህ እናንተ ጓደኝነት እንኳን ችግር ቢያጋጥመው አንዳችን አሜን ብለን ካልተቀበል ላይስተካከል ይችላል ነገሩ። ሁለታችንም ግልፍተኛ ከሆንን እንዴት ብሎ ነገር ውስጥ ሊስተካከል ይችላል? እኔ ያሸንፋለሁ፣ አንተ ታሸንፋለህ እየተባባለን የማይሆን ነገር ውስጥ ነው እንጂ የምንገባው ነገሩ ሊስተካከል አይችልም። አንዱ እሳት ሲሆን ውሃ መሆን አለበት አይደል የሚባለው እንደዛ መሆን አለበት። አንዱ በቃ ግዴታ ዲክታተሩን በቃ እኔ ልክ ከመጣ አንዱ ተሸንፎ ያንን ቀን ማለፍ ይችላል ብዬ ያስባል። ነገራቶችም በዛ መንገድ ብናስተካክላቸው ኦዲየንሶችም ያው ትንሽ ሰው አንዳንዴ ጥሩ ነገር አስቦ የተለያየ ነገር ሊያደርግ ይችላል። የሀይሚ ሁለት መቶ ሀምሳ ኬ ለማክበር ነፍሴ ትላንትና ያው ያለቡቦ አይሆንም። የትኛው ነገር ሰውም አሁን ታቃላ እንዴት አብረኸው የሰራው ሰው ላይክ እኛ እንኳን ተገኝተናል። ከነሱ በኋላ የተገናኘ ነው እንኳን እዛ ቦታ ላይ የእሷን ደስታ ለማክበር ተገኝተን ሩኬ አብሯት እስከ ዛሬ ይሄን ሁሉ ነገር አሳልፈው የእሷ አለመኖር በጣም ይደብራል። ባይኖር ደግሞ ብዙ ሰው ይናገረናል፣ እኛን ገብተዋል። የሱ መምጣት አንዳንድ ሰው እሱን ለማስሰደብ ነው፣ እሱን የሆነ ነገር ለማስባል ነው ምናምን እያላችሁ ናላችሁ። ነገሩ መስተካከል አለበት። በዚህ ማለበዛ ሲቀጥል ደግሞ ሀይሚ ያለችበት ቦታ ላይ ጉቡ ሳይኖር እንዴት ታስበዋለ ሲጀመር በጣም ከባድ ነው። ብዙ ነገር አሳልፈዋል አንድ ላይ ከዚህ በላይ ብዙ ስቃይ አሳልፈዋላ። ብዙ ሰዎችም ሌላ ያዩአቸው ሲሞክረው አይታነ። ግን በዛ ሁሉ መንገድ ያለፉ ልጆች የአንዱ ደስታ ላይ አንዱ አለመገኘት ማለት በጣም ከባድ ነገር ነው። በጣም ማለት ነው እኔ እንደማስበው ከሆነ ስለዚህ ኦዲየንሶችም ትንሽ ነገሩን ተረጋግቶ ማየት ጥሩ ነው። ሀሳብ ለመስጠት ትንሽ ባንቸኩል ከይቅርታ ጋር ከእናንተ ባላቅም እንደዛ ቢሆን በጣም የተሻለ ይመስለኛል። ሀሳብ መስጠት ይችላሉ እኮ ግን ደግሞ ላይክ፣ ባየነው ነገር ያየነውን ነገር ብንፈርድ አሪፍ ነው እና ይህን ቪዲዮ ብሩክም ሀይሚም ያዩታል እና ቡቡ ምልል ነው ሀይሚ ሰው ያስፈልጋታል። በዚህ ሰዓት ካንተ በላይ ለሷ የሚያስፈልግ ሰው የለም። ሀይሚ ሰው የሚያስፈልጋት ሰዓት ላይ ናት እና ከጎኗ ብትሆን ያለውን ነገር ብትፈቱ ደስ ይለኛል። እና ሰው በምትፈልግበት ሰዓት ሰው አታጣ፣ ደስ ይለኛል። ካንተ በላይ ለሷ የሚቀርብ ማንም የለምና አብረሃት እንድትሆን እፈልጋለሁ። ሰላማችሁ እንዲመለስ እፈልጋለሁ። ያለውን ነገር በግልጽ መናገር ካለብህ በግልጽ ብትነግራት ላይክ እኔ አሁን ይሄንን የምለው ሌላ ነገር እንዳይፈጠር ነው። ሌላ ችግር ይዞ እንዳይመጣ ሌላ ሌላ ሌላ ነገር ይዞ ከመጣ ነገሩ ወደ ሌላ ነገር ስለሚሄድ ያ ነገር ከመፈጠሩ በፊት ሁላችንም ማድረግ ያለብንን ነገር ማድረግ አለብን። እኛም እንደዚህ የምንለው ነገሩ ወደ ሌላ ነገር እንዳይሄድ ነው እንጂ ሌላ ሰውና ሰው ለማጣላት ወይ የሆነ ነገር እንዲፈጠር አይደለም። ላይክ እኛ እንተዋውቃለን። ለእኔ ብሩኬ ምን እንደሆነ እኔ አውቃለሁ። ኦዲንስ የምታውቁ ብዙዎች አላችሁ የኔና የብሩኬን ግንኙነት ሀይሚን ብትሆን በጣም መወዳት ማከብራት እህቴ ናት። ታውቃላችሁ እሱንም እና እንድትጎዳብኝ አልፈልግም። በጣም ስለመወዳት በጣም ስለማከብራት ምንም ክፉ እንዲነካት አልፈልግም። ምንም የትኛውንም ነገር በመነጋገር መፍታት የሚችሉበት ነገር ካለ ተነጋግረው ቢፈቱና የተሻለ ነገር ላይ ቢደርሱ ደስ ይለኛል። እና፣ ቡቡዬ ሀይሚ፣ ሁለታችሁ ማስባችሁ ተነጋግራችሁ ለመፍታት ብትሞክር ጥሩ ነው፣ እኛም ደስ ይለናል። የእናንተን ሰላም ነው የምንፈልገው፣ የናንተን አንድነት ነው የምንፈልገው። እኛ በእናንተ ደስተኞች ነን። በጣም ብዙ ሰው የሚቀናባችሁ ምርጥ ካፕሎች ናችሁ እና ደግሞ ይሄን ብዙ ሰው የሚቀናበትን ሰው እነሱን ባረገኝ የሚለውን ጓደኝነታችሁን እንድታጡት አንፈልግም። ሁሌም እንዲኖር እንፈልጋለን። ሁሌ በቃ አለ አደለ፣ የሆነ ምሳሌ ናችሁ። ምሳሌ የሆነ ሰው ደግሞ ሁሌ ምሳሌ መሆን አለበት እንጂ እንደዚህ ሆኑ፣ እንደዚህ ተጣሉ፣ እንደዚህ ተፈጠረ ምናምን እንዲባል አንፈልግም። ሰላም ሆኑልን፣ ደህና ሆኑልን ብትነጋገሩ ደስ ይለኛል። ሁለታችሁም ብትረጋጉና ብታወሩ ደስ ይለኛል። ሀይሚዬ፣ ብትንከባከባት ብቡ ሳያስፈልጋታል። በጣም በቃላ አደለ። ከአንተ በላይ ደግሞ ለእሷ የሚቀርብም ሰው የለም። ለአንተ ብላ በጣም ብዙ ብዙ ነገር ትታለች፣ ታውቃለህ። እሱን እንዲህ እንዲህ ነው ብዬ ለአንተ መናገርም አልፈልግም። እና እንደ ወንድም የምመክርህ እሱን ነው። በቃል አደለ። ነገሩን ብትፈቱትና የተሻለ ነገር ላይ ብትደርሱ ደስ ይለኛል። ብቻ ፈጣሪ እርዳን። ቤተሰብ እናንተም ቢሆን ጸሎት አድርጉልን። ጎራ ባትይዙ እንትና እንትና እንትና ባንባባል ሁላችንም ደስ ይለኛል። ያ ነገር ደግሞ ለማንም ምንም አይጠቅምም። እኛ በተለያየን ቁጥር ሁለቱ ላይም መለያየት ነው የምንፈጥረውና ሁለቱ ጋር መለያየት እንዳይፈጠር ሁላችንም በቃል አይደለ። ያጠፋውን ጥፋተኛና ማድረግ ያለበትን መናገር አንድ ሰው ደግሞ ልክ ከሆነ ልክ የሆነውን ነገር እንደዚህ በማድረግ ልክ ነህ፣ ጥፋተኛው ጥፋተኛ ነ፣ ጥፋተኛ ያልሆነውን ጥፋተኛ፣ በቃ የሰው ልጅ ጥፋቱ ካልተነገረው ሊያረም አይችልምና፣ እኔ አሁንም እንደዚህ አይነት ንግግር የምናገረው ላይክ ነገሩ እንዲስተካከል ነው። የሆነ ሌላ ነገር ፈልጌ ሳይሆን፣ ላይክ በቃ እኔ ካጠፋው አጥፍተሃል፣ ምን ነገር አለበት ለኔ አይደል? ካጠፋው አሁን የሆነ ነገር አንተን ብበድል በድለህኛል ብለህ ካልነገርከኝ ነገ ከነገ ወዲያ ደጋግሜ ያንን ነገር አደርገዋለሁ። ግንኙነታችን በጣም ከባድ ይሆነ ነው። በቃ እኔ እኔ በዳይ ሆናለሁ፣ አንተ ሁሌ ተበዳይ ሆናለህ። ግን የሆነ ሰዓት ብትነግረኝ እንደዚህ እንደዚህ እያደረግከኝ ነው፣ ፍጽም በእንደዚህ መንገድ እኔ እየተጎዳው ነው፣ ይሄን ነገር አቁምና እንዲህ ብናደርግ አሪፍ ነው ብትለኝ ያ ነገር አንተን እየጎዳህ እንደሆነ አስባለሁ። ግን ደግሞ ካልነገርከኝ ካልነገርኩኝ ያ ነገር አንተን ሜቢ እየጠቀመው ነው ብዬም ላስብ እችላለሁ። በቃ መቼም ካልነገርከኝ እኔ ያንን ነገር ሁሌ እየደጋገምኩ ነው ማደርገውና፣ የትኛውም ሰው መነገር አለበት፣ ጥፋተኛ የሆነውን ጥፋተኛ ነህ፣ ልክ የሆነውን ልክ ነህ፣ እንደዚህ ብታደርግ የተሻለ ነገር ላይ ትደርሳለህ ማለት ነው ማለቱ ነው እንጂ የሚሻለው እንዲህ በቃ አይደል? ባንከፋፈል አሪፍ ነው። መከፋፈል ከኛ ይራቅ። የኔ የዛሬ መልክቴ እሱ ነው። መከፋፈል የሚባል ነገር ከኛ ፈጽሞ ይራቅ። በጣም ነው የምንወዳችሁ። መከፋፈል ሲቀጥል ማንንም ሲጠቅም አላየንም፣ ይጎዳል አልሬዲ። መከፋፈል ምንም ሌላ አማርኛ የለውም እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቪዲዮአችንን ስለተመለከታችሁልንም በጣም ነው የምናመሰግነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በሌላ በተሻለ ቪዲዮ በቃ አሪፍ። አሁን በጥሩ ነገር ለመምጣት እንሞክራለን ብሩክንም ሃይሚንም ማስማምተን ለመምጣት እንሞክራለን። የእኛ ፍላጎት እሱ ነው። የእናንተን ፍላጎት ያ እንደሆነ እናውቃለንና እናንተም ማግዙን ከፈጣሪ ጋር ጸሎት ማድረግ ያለባችሁ ጸሎት አድርጉልን። ሁሉ ነገር ይስተካከላል። መልካም ቆይታ፣ እንወዳችኋለን።